ሰላም አለይኩም ሀባይብ፣ እንደላችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ስሙኝማ ጓደኛ አታብዙ። እሺ። ለማንኛውም ጓደኛ አታብዙ። የት ልከጅ ነው ካላችሁ ማለት ነው። ብዙ የረዘመ መሰል ከውስጥ ሱፐር ማርኬት ልሄድ ነው። እሱ ምን መሰላችሁ፣ ትናንትና ሱፐር ማርኬት እጂ ጓደኛዬ ታቆቆሉ ማን ነው እንደሚባለው ማንጎ ገዛው ምናምን ብዬ ነገርኩ። ካልገዛሽልኝ አለች። ሌላኛዋ ጓደኛዬ ደግሞ ዩቲዩብ ላይ ቪዲዮ አለላችሁ፣ ዩቲዩብ ላይ ማየት ትችላላችሁ። ሌላኛዋ ደግሞ ብስኩት ቆርጬ ምናምን ብያት፣ ጓደኛዬ ጋር እየበላሽ ነበርና፣ ከዛ ምን ብትለኝ ጥሩ ቆርጠሽ ይዘሽልኝ እንድትመጪ ላይ ተባልኩኝ። አሁን ወደ ሱፐርማርኬት እየሄድኩ ነው። ጓደኛዬን ቆረቆርባታለሁ፣ እንሄዳለን። ሰዎቼ አሁን ጓደኛዬ ቤት ጓደኛዬ ቤት ላሳያችሁ። በሩ ይዝጋዋለን። የጓደኛዬ ቤት ውይ ይመስላል። ቤቷ ነው በጣም ቆንጆ ነው። ከዛ ጋር ይህስ ቤቷ ይመስላል። በጣም ያምራል። ተሞችዋለሁ

ሳሙና መግዛት ከፈለጋችሁ ዘቡና አይስክሪም ብቻ፣ እኛ ጋር የሌለ ነገር የለም። ሱፐር ማርኬታችን ሲጥ ብሏል። የፈለጉት እዚህ ጋር ኮ አይጠፋ። ማሻአላ፣ ማሻአላ፣ ማሻአላ። ሰላም፣ ሰላም። ለማንኛውም ጓደኛ አታብዙ፣ ጓደኛ አታብዙ እያልኳቸው ነው። አንዷ እንደዚህ ግዢልኛ፣ አንዷ እንደዚህ ግዢል እያሉ ይያሉ፣ እንትን ይላሉ። ቀይ ስራ አለ፣ ብቻ የሌለ ነገር የለም። የለ እኔን ሂድ እዛ አነሳብ ሰዎቹ ይለቃሉ። እስካሁን ሱፐርማርኬታችን እንዴት አያችሁ? አንቺ ሊያዝልሽ እንደው ሐራማዊ ናት። እኔ አንቺን እያሸከምኩኝ ከዛ ቤተሰብ ገዝተን ተመለስን ው ጋር ማለት ነው

ፋይን ጫማ ከፈለጋችሁ የወንድ ጫማ በደርዘን አለ። ስኳር፣ ሩዝ። አዎ የወንድ ጫማ ለማን ልትገዢ ነው? እኔ ሴት እኮ ነኝ። እኔ ልጅሽ ሴት ነኝ። ነይ፣ አሁን ወደ አትክልት ተራ ነው። ማን ቀይ ሰ ማንጓለቀ